መልእክቱ ዋይት ሃውስ ዋሽንግተን ዲሲ ደርሷል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ስለ ሩሲያ አዳዲስ ዘመናዊ የሆኑ የጦር መሳሪያዎች የሚናገሩት ነበራቸው። ሩሲያ የጦር መሳሪያዎች በሞከረች ቁጥር ወዲህና ወዲያ የሚላተመው ኔቶ በዚህ መሳሪያ ጉዳይ ላይ ግን ዝም አላለም። ከ14,000 ኪሎ ሜትር በላይ መወንጨፍ የሚችለውን የሩሲያን አዲሱን የጦር መሳሪያ በተመለከተ አሜሪካ የምትናገረው ነገር ነበራትና አፏ ፕሬዝዳንት ዶናልድ ትራምፕ ተናግረውላታል። በኒውክሌር ጉዳይ የምንጫወተው ጨዋታ የለም ብለዋል። ዶናልድ ትራምፕ በዚሁ ጉዳይ ሲናገሩ የቡሬቬስኒክ የሚሳይል ሥርዓት ዓለምን ከመቀመጫው ብድግ እንዳደረገ አለ። የአሜሪካው ፕሬዝዳንት ዶናልድ ትራምፕም ይህ በኒውክሌር ኃይል የሚሰራውና ሰማይ ላይ ከአንድ ወር ጊዜ በላይ ቆይቶ የፈለገውን ኢላማ መምታት የሚችለውን ሚሳይል በተመለከተ ከኤርፎርስ አውሮፕላናቸው ላይ ሆነው ነው መግለጫ ለመስጠት የተገደዱት። እንዲሁም የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ አዎ ችግር አለ ብለዋል። ሀገራቸው አመረትኩት ሩሲያን 3000 ኪሎ ሜትር ሄዶ እጭድ ያደርጋታል፣ ሞስኮን ያናጋታል፣ ጉድ ይሰራል የተባለው ሚሳይልን በተመለከተ ዜሌንስኪ ችግር ገጥሞናል ብለዋል። ችግሩም አንድ ብቻ ሳይሆን ሁለት መልክ እንዳለው አረጋግጠዋል። በሌላ በኩል ከሩሲያ ጥቃት እሸሸግበት ጥጋጣሁ እያለ የሚገኘው አውሮፓ በመተባበር ከሩሲያ ምት ራሱን ለማዳን እየሰራ ይገኛል። ዩናይትድ ኪንግደም እና ጀርመን ደግሞ የኒውክሌር የጦር መሳሪያ ስለ መጋራት እያወሩ ነው ብለዋል ቴሌግራፍ። መሪዎቹ በዚህ ጉዳይ ላይ ውሳኔ የሚያሳልፉበት ሁኔታም ተፈጥሯል። የጦር አዛዦች ግን ግዴን ለምንሞክረው እያሉ ይገኛሉ። ሁለቱ ሀገራት በሀገራቸው ታሪክ ለመጀመሪያ ጊዜ የኒውክሌር የጦር መሳሪያ የሚጋሩበት እድል እየተፈጠረ መሆኑም ታውቋል። ምክንያት ተደርጋ የተወሰደችው ደግሞ ሞስኮ ናት። ወደ መካከለኛው ምስራቅ ስንሄድ ደግሞ ሐማስ ግብፅና ቀይ መስቀል በጋራ አስክሬኖች እየፈለጉ ይገኛሉ። የአይሁዳውያን የታጋች አስክሬኖችን በተመለከተ አሰሳው የቀጠለ ሲሆን የአሜሪካ ድሮኖችም የጋዛን ሰማይ የሚቃኙት ደግሞ እዛው እስራኤል ከትመው መሆኑም ታውቋል። ፒያሳ ኔትወርክን ስትከታተሉ ሁሉንም በጥልቀት ታገኛላችሁ። ፒያሳ ኔትወርክን ሰብስክራይብ፣ ላይክና ሼር በማድረግ የተአማኒና የጥልቅ ዘገባዎች ቤተሰቡን ስንል በአክብሮት ጋብዘናል። አሁን ወደ ጉዳዮቻችን አለፍን። የአሜሪካው ፕሬዝደንት ዶናልድ ትራምፕ ዝም ማለት አልመረጡም። የሩሲያው ፕሬዝዳንት ቭላዲሚር ፑቲን በተገኙበት የሩሲያ ጦር ዝርዝር ሪፖርት ሲያቀርብ ነበር፣ የቡሬቬስትኒክ ሚሳኤል ጉዳይ የተነሳው። ከ14,000 ኪሎ ሜትር በላይ መጓዝ የሚችለው ዓለምን እየዳበሰ ከአንድ ወር በላይ በሰማይ ላይ መቆየት የሚችለው ይህ አደገኛ የሚሳኤል ስርዓት ከሩሲያ አሉ ከሚባሉ አስፈሪ የጦር መሳሪያዎች መካከል እንደ ቀዳሚው እየተነገረለት ይገኛል። ፑቲን ምድብ አጣሁለት፣ ስያሜ አጣሁለት ብለው ያንቆለጳጰሱት ይህ ሚሳኤል አሜሪካ ድረስ የሚደርስ መልእክት ነበረውና እና የዋይት ሃውሱ አለቃ ዶናልድ ትራምፕ ከኤርፎርስ ዋን አውሮፕላናቸው ሆነው መግለጫ እንዲሰጡበት ምክንያት ሆኗል። ጋዜጠኞች ሲጠይቋቸው እንዲህ አሏቸው። እኛም ሚሳይሎችን እንሞክራለን። የኒውክሌርን ጉዳይ በተመለከተ ግን እኛም ጨዋታ ውስጥ አንገባም፣ እነሱም ጨዋታ ውስጥ አይገቡም ብለዋል። ይህ ጦርነት አራት ዓመት ሊሆነው ነው ያሉት ዶናልድ ትራምፕ ሚሳይሎችን ከመሞከር ይልቅ ጦርነቱ የሚያበቃበትን መንገድ መፈለግ ለፑቲን የተገባ ነው በማለት ፑቲንን ሰላምን በተመለከተ ለመስበክ ሞክረዋል። እኛ 8000 ማይል ወይም 14000 ኪሎ ሜትር የሚሄድ መሳሪያ መፍጠርም መተኮስም አይጠበቅብንም፣ ያሉት ትራምፕ በቅርቡ ወደ ሩሲያ አቅራቢያ ያንቀሳቀሱትን የጦር መርከብና ተያያዥ የጦር መሳሪያ ስርዓትን በተመለከተ እግረ መንገዳቸውን አንስተዋል። ሩሲያን ለመምታት እኮ ከረጅም መተኮስ የለብንም እንደማለት ከብዙዎቹ አህጉር ዘለል ባሊስቲክ ሚሳይሎች በተለየ ሁኔታ የኒኩሌር ኃይል መጠቀሙ ብቻ ሳይሆን ቀለል ባለ ክብደት የሚፈልገው ስፍራ ላይ መወንጨፍ የሚችል ወደ ላይም ወደ ጎንም እንደፈለገ መወራጨት የሚችል የሚሳይል ስርዓት ነው የቡሬቬስኒክ ሚሳይል ስርዓት አለ ሲባል የለም የለም ሲባል አለ የሚል ቅጽል የወጣለት ባሊስቲክ ሚሳይሉ በየትኛውም የበረራ አቅጣጫ በመጓዝ ኢላማዎችን ከጀርባም ከፊትም መምታት እንደሚችል ተነግሮለታል። ከባሊስቲክ ሚሳኤሎች ባህሪ በተለየ ሁኔታ በየትኛውም መንገድ መሄድ ባልተጠበቀ አቅጣጫና ፍጥነት መጓዝ የሚሳኤሉ ልዩ ባህሪ ነው ተብሏል። እንዲሁም የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ አዎ ችግር ገጥሞናል ብለዋል። አዲሱ ሚሳኤላቸው ችግር እንደገጠመው የዩክሬኑ ፕሬዝዳንት ከመናገር ወደኋላ አላሉም። ሁለት ችግር ነው ብለው የችግሩን መልክና ብዛትም ተንትነው ተናግረዋል። ዜሌንስኪ ፍላሚንጎ እየተባለ የሚጠራውና በነሐሴ ወር ገደማ በጥሩ ሁኔታ ተሞክሯል የተባለው ይህ ሚሳኤል ሁለት አይነት ችግር ገጥሞታል ብለዋል ዜሌንስኪ። የመጀመሪያው የቴክኖሎጂ ችግር ሲሆን የቴክኖሎጂውን ችግር ከአጋሮች ጋር ለመፍታት ጥረት እያደረጉ እንደሆነም ተናግረዋል። ከዚህም በተጨማሪ የገንዘብ ችግር እንደገጠማቸውና የዩክሬን ደጋፊዎች ገንዘቡን እንደሚያመጡላቸው ተስፋቸውን ሰንቀዋል 3000 ኪሎ ሜትር እና ከዚያ በላይ ተወንጭፎ የሩሲያን የተለያዩ ከተሞች ማንደድ ይችላል ምናልባትም ሞስኮን መቃኘት ይችላል ተብሎ የተነገረለት ይህ ሚሳኤል በእነዚህ ከላይ በተጠቀሱት ችግሮች ምክንያት እንደ ልብ አለመመረቱም ተነግሯል ይሁንና ይህ ሚሳኤል በእርግጥ የራሷ የዩክሬን ነው ወይስ ሌሎች እጃቸውን አስገብተዋል በሚለው ጉዳይ ላይ አለም ፍርጥ ያለ መልስ አልሰጠም ነበር ኤፍፒ ፋይፍ የተባለ የሚሳኤል ሥርዓትን ይመስላል ተብሎ በአንድ ወቅት የታማው ፍላሚንጎ ብሪታንያና የተባበሩት አረብ ኤምሬትስ የተቀናጁበት ሚላኒዮን ኩባንያ ያመርተዋል ከሚባለው ኤፍፒ5 ጋር ቅርርብ እንዳለው ብዙዎች ሲናገሩ ተሰምቷል። አቡ ዳቢ በነበረ የጦር ኤግዚቢሽን ላይ ነው ይህ መመሳሰል በበርካታ የጦር ኤክስፐርቶች ዘንድ የተስተዋለው። ከዴንማርክ የተለያዩ ማቀጣጠያዎችን እንደሚያገኝ የተነገረለት ፍላሚንጎ ዴንማርክንና ሩሲያን ጭምር ያፋጠጠ ሚሳይል ሆኗል። የዩክሬን ኩባንያዎች ይህንን የጦር መሳሪያ እናመርታለን ቢሉም ይህንን የጦር መሳሪያ በሚያመርቱበት ሂደት የገጠማቸው ፈተና ግን ቀላል አይደለም። በተለይ በሀገሪቱ የጸረ ሙስና መርማሪ ቡድኖች ሳይቀሩ እንዲገቡበት ያደረገ ክስተትም ተፈጥሯል። ፍላሚንጎ ሚሳይል በሚመረትበት ሰዓት ከልክ በላይ ዋጋ ከፍ ማድረግ የተለያዩ አላስፈላጊ የሆኑ ግብዓቶችን በመግዛትና በመሸመት የተለያዩ ከግዢ ሂደት ጋር የተገናኙ ሂደቶችን በሙስና መንገድ እንዲሄድ በማድረግ ነው የዩክሬን መንግስት ክፉኛ ሲወቀስ የቆየው። ሩሲያን በጥልቀት ገብቶ ይመታል የተባለው ይህ ሚሳኤል እስካሁን ያሰበውን ነገር ማሳካት ባይችልም ዜሌንስኪ ግን በ2025 መጨረሻ ሚሳይሉን በደንብ እንታጠቀዋለን ብለው ተስፋ ሰንቀዋል። የሩሲያ ጦር ፍላሚንጎ ሚሳይል በተወረወረበት ሰዓት አየር ላይ ጠልፎ እንዳስቀረው በቅርቡ ማሳወቁ ይታወሳል። የሩሲያ ጦር እንደዘገበው ፍላሚንጎ ሚሳይል ከብዙዎቹ ሚሳይሎች ለየት ባለ መልኩ ቅርፍፍ ብሎ የሚሄድ ስለነበር ሚሳይሉን ጠልፎ ለመጣል አላስቸገረኝም ብሏል። ሚሳይሉ ከወደቀ በኋላም የሶቪየት ህብረት የተለያዩ ግብአቶች ከቻይና ግብአቶች ጋር ተጣምረው የተሰራ እንደሆነ ደርሼበታለሁ ብሏል የሩሲያ ጦር። ይህ እንደተጠበቀ ሆኖ ከሩሲያ እሸሸግበት ጥጋጣሁ እያለ የሚገኘው አውሮፓ እርስ በርሱ የኒውክሌር ጦር መሣሪያ ስለመዋዋስ እየተነጋገረ ይገኛል። ዩናይትድ ኪንግደምና ጀርመን ይህንን ወሬ እያወሩ ይገኛሉ ነው የተባለው። የጦር አዛዦቻቸው በተለይ ይህ እንዲሆን ከፍተኛ ፍላጎት እንዳላቸው ተነግሯል። ሩሲያ ደግሞ የሁለቱም ሀገራት ሰበብ ሆናለች። ከሩሲያ የሚመጣው ጥቃት ተጠናክሮ ሊቀጥል ይችላል፣ በኒውክሌርም ረገድ ራሳችንን ማደራጀት አለብን እያለ የሚገኘው ብራሰልስ፣ አውሮፓና በአውሮፓ ዙሪያ የሚገኙ ሀገራት ያላቸውን የኒውክሌር ጦር መሳሪያ እንዲያጋሩ ንግግር ተጀምሯል። ለዚህ ደግሞ ከተጠቀሱት ምክንያቶች መካከል አንደኛው አሜሪካ ከዚህ ቀደም በአውሮፓ ላይ ያላት ትኩረት ተነስቷል። አሁን ወደ ቻይናና ወደ ሌሎች የዓለማት ክፍሎች ፊቷን አዞራለች። ስለዚህ ከሩሲያ ጥቃት ቢመጣ እኛ ይህንን መሸከም ወይም መቋቋም አንችልምና እርስ በራስ መደጋገፍ አለብን በሚል ስሜት ነው ይህ እየሆነ የሚገኘው። የጀርመኑ ቻንስለር ፍሬድሪክ መርዝና የብሪታንያው ጠቅላይ ሚኒስትር ከሰር ኪር ስታርመር በዚህ ጉዳይ ላይ የመጨረሻውን እልባት ባያሳልፉም ሁለቱ መሪዎች ተገናኝተው እንዲነጋገሩ ግን የተለያዩ የጦር አዛዦች ጥያቄ እያቀረቡ እንደሚገኙ ቴሌግራፍ ጽፏል። የኔቶዋ ብሪታንያ እንደ አውሮፓውያን አቆጣጠር ከ1962 አንስቶ የኒውክሌር ጦር መሳሪያን በተመለከተ ከማንም ጋር ኒውክሌሯን እንደማትጋራ አሳውቃ ነበር። አሁን አሁን ግን የአውሮፓ ጠባቂ ለመሆን ከፈረንሳይ ጋር እየተፎካከረች ትገኛለች እና እኔም አለሁበት ብላ ለጀርመን እደርስልሻለሁ እያለቻት ትገኛለች። ፈረንሳይም የኒውክሌር ዣንጥላ ያለች የሰየመችውን ፕሮግራም ለአውሮፓዎች እያጋራች ትገኛለች። አውሮፓን በኒውክሌር እጠብቃለሁ ብላለች ፓሪስ ፓሪስና ለንደን በሚያደርጉት ፉክክር ለንደን 12 የሚሆኑ ኤፍ 35 የጦር ጀቶችን ከአሜሪካ ለመግዛት በቅርቡ መወሰኗ ይታወቃል። እነዚህ ተጨማሪ ኤፍ 35 የጦር ጀቶች የሚያስፈልጉት ደግሞ በዋናነት የኒኩሌር የጦር መሳሪያ መሸከም ስለሚችሉ በብሪታንያ ላይ መቀመጫቸውን አድርገው በአውሮፓ አካባቢ እንደ ልብ እንዲንቀሳቀሱ ለማስቻል ነው። ብሪታንያ ከየትኛውም ሀገር ጋር የኒኩሌር የጦር መሳሪያዎቿን ተጋርታ የማታውቅ ሲሆን ሰርጓጅ የጦር መርከቦቿ ግን በተለያዩ ውሃዎች እየዞሩ ብሪታንያን ለመጠበቅ እንቅስቃሴ ያደርጋሉ። ሞስኮ በእኔ ምክንያት ኒኩሌር መታጠቅም ሌላም አይነት አደረጃጀት አያስፈልግም፣ ካልተነካሁ አልነካም እያለች አቋሟን አሳውቃለች። በመጨረሻም ሐማስ ግብፅና ቀይ መስቀል በጋራ በመሆን በጋዛ አሰሳቸውን እየቀጠሉ ይገኛሉ። አሰሳው ደግሞ በሐማስ ታግተው የነበሩ አይሁዳዊ ታጋቾችን ማግኘት ላይ መሰረት ያደረገ ነው። የታጋቾቹን አስክሬን ለመፈለግ ሀገራቱና ቡድኖቹ መጣመራቸው ከቀናት ጀምሮ እየተሰማ ይገኛል። ከስር በላይ የሚሆኑ የታጋቾችን አስክሬኖች በጋዛ እየፈለገ ያለው ይህ ጥምረት የአሜሪካው ፕሬዝዳንት ዶናልድ ትራምፕ በከፍተኛ ሁኔታ ወትውተው የተፈጠረ ጥምረት እንደሆነ ታውቋል። ሐማስ መንገድ እየጠቆመ ግብፅ ኤክስካቫተሯን ይዛ ቀይ መስቀል ደግሞ የመፈለጊያ መሳሪያዎቹን ይዘው ወደ ጋዛ ገብተው ፍለጋቸውን አጠናክረዋል። ይህ በእንዲህ እንዳለ በካን ዩኑስ የድሮን ጥቃት ተፈጽሞ የሰዎች ሕይወት እንዳለፈ ዋፋ የተባለው የፍልስጤም የዜናው ታር ዘግቧል። ከ16 ቀናት በፊት ይፋ የሆነው የተኩስ አቁም ስምምነት ለዓለም ከተሰማ በኋላ 93 የሚሆኑ ፍልስጤማውያን በጋዛ ሕይወታቸው እንዳለፈና 324 የሚሆኑ ፍልስጤማውያን ደግሞ ከፍተኛ ጉዳት እንደደረሰባቸው ከፍልስጤም አካባቢ የሚወጡ መረጃዎች ይጠቁማሉ። በተመሳሳይ የአሜሪካ ድሮኖች አሁንም ጋዛን እየቃኙ ይገኛሉ ተብሏል። ከጋዛ ሰማይ ስር አንዳች መረጃ ለማግኘት የአሜሪካ ድሮኖች እንቅስቃሴ እያደረጉ እንደሚገኙ ከሰሞኑ ኒውዮርክ ታይምስ ዘግቧል። እንደ ኒውዮርክ ታይምስ ዘገባ የአሜሪካ ድሮኖች ቅኝት እያደረጉ የሚገኙት ኪሪያት ጋት ከተባለችው የእስራኤል ከተማ ነው። የማዘዣ ጣቢያ ተቋቁሞ ድሮኖቹ ጋዛን እየቃኙ ነው ተብሏል። ፒያሳ ኔትወርክን ስትከታተሉ ስለቆያቸው ክብረት ይስጥልን ብለናል። ፒያሳ ኔትወርክን ሰብስክራይብ፣ ላይክ እና ሼር በማድረግ የተአማኒና የጠልቅ ዘገባዎች ቤተሰቡን ስንል በአክብሮት ጋብዘናል። ሰላም ለዓለማችን